ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት አላችሁ? ለማታውቁኝ አልማዝ እባላለሁ ከአልማዝ ቲዩብ። አልማዝ ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በርጩማ ዩቲዩብም የእኔ ነው፣ ያው የእናንተ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሱንም አበረታቱኝ። ቁም ነገሮችንም ለወደፊት የምንሰራበት ይሆናል። እናንተ እኔን እኔ እናንተን እንማማራለን ማለት ነው። አብሶ ደግሞ ጀማሪ ዩቱበሮች የምንበረታታ ቢሆን እርስ በርሳችን መልካም ነው ብዬ አስባለሁ። ማንም ከደረሰበት ትልቅ ደረጃ መድረስ እንችላለን ማለት ነው። ከተሳሰበን ለማታቆይ እንደነገርኳችሁ አልማዝነኝ የማዳም አጋዥ ወይስ ሸቃላ ልበልላችሁ? ለማንኛውም ሸቃላ ማለት ሰራተኛ ማለት ነው። ሰራተኛ ደግሞ የመንግስትም ሆነ የግል ወይም ደግሞ ለራስ የምንሰራው ተብሎ ይከፋፈል እንጂ ማንኛውም ስራ አይናቀም። ስለዚህ ሊያኮራችሁ ነው የሚገባ። ሰራተኛ ማለት የሚሰራ ሰው ማለት ነው እና ሊያኮራችሁ ይገባል። አላፍርበት ምን። ለዛ ነው ያን። ምናልባት ሸቃላት ልትሉ ትችላላችሁ። ከዛ አንጻር ነው እና ውድ ተመልካቾች ወደ ገደለ ወሰድላችሁ አንድ ያየሁትን ትንሽ የታዘብኩትንም ያየሁትንም ትንሽ ዩቱበሮችን ያወዛገበ አብሶ አዲስ ዩቱበሮችንም አዲስ ዩቱበሮች ወይም ጀማሪ ዩቱበሮች ወይም ሞኔታይዝ ያልሆኑ ዩቱበሮችን ብቻም ሳይሆን ሞኔታይዝ ሆነው አካውንት የጉግል አድሰንስ አካውንት ኑሯቸው ብር እየተከፈላቸው ማለትም ፎርሙን ከሞሉ በኋላ ብር እየተከፈላቸው ያሉ ዩቱበሮችም እንኳ ማለት ነው። በጣም ያጨናነቀ እና ትንሽ ግራ አጋብቶ የነበረውን የተሳሳተ መረጃ በሚዲያ ላይ የተበተነውን እሱን ነው ትንሽ ልነግራቸው የፈለኩት ማለት ነው፣ ግልጽ ላልሆነላችሁ ሰዎች። ምክንያቱም አንዳንድ ሰዎች እየጠየቃችሁ ስለሆነ ማለት ነው። እንግዲህ ጎግል አድሰንስ ማለት አንድ ለምሳሌ ዩቱብ የራሱ የሆነ ሕግ አለው ጉግል አድሰንስም የራሱ የሆነ ህግ አለው እና ዩቱብ ሞኔታይዝ የምትሆኑት አንድ ሺህ ሰብስክራይብ እና አራት ሺህ ዋች አወር ሲኖራችሁ ነው። አንድ ሺህ ሰብስክራይብ እና አራት ሺህ ዋች አወር ካላችሁ ሞኔታይዝ የመሆን እድሉ አላችሁ ማለት ነው። ስለዚህ ሞኔታይዝ ሆናችሁ ይሄን እንደ ዩቱብ ህግ አንድ ሺህ ሰብስክራይባችሁ እና አራት ሺ ዋች አወራችሁ ሞልቶላችሁ የጉግል አካውንት ካላችሁ ማለት ፕሮሰሱን ሞልታችሁ እሱን ካስኬዳችሁ በኋላ ገንዘብ እየተከፈላችሁ ያላችሁ ዩቱበሮች ከሆናችሁ ኦረዲ እናንተ ጨርሳችኋል። እናንተን አይመለከትም፣ እናንተን አይመለከትም። አካውንት አላችሁ ያድሰንስ እየተከፈላችሁ ነው። አሁን የምትቀበሉት በዛው ነው። እናንተ ምንም ሀሳብ አይግባችሁ ማለት ነው። ራሱ ገንዘብ እየተቀበሉ ያሉ ዩቱበሮችም የጉግል አድሰንስ አካውንት ያላቸው ዩቱበሮችም በጣም ሲጨነቁ አይቻለሁ። ይህ መረጃ በሚዲያ ላይ ማለት ነው በተለያየ እንትን ሲያወሩ ሰምቻለሁ። አንዳንዶቹ ዩቱብ ሊዘጋ ነው ኢትዮጵያ ላይ፣ አንዳንዶቹ ጎግል አድሰንስ ኢትዮጵያ ላይ አቆሟል፣ የሚል የተሳሳተ መረጃ ነው ማለት ነው እውነት አላቸው። በነገራችን ላይ ዩቱብ ተዘግቷል ላሉት ፍጹም ስህተት ነው፣ ውሸት ነው፣ ስህተት ነው። የጉግል አድሰንስ አቁሟል አላሉት እውነት አላቸው። ግን ደግሞ ግልጽ አላረጉትም። እንዲህ በደፈነው በደፈ ነው እንደተዘጋና በቃ ኢትዮጵያን እንትን እንዳለ በቃ እንደማይቀበል አድርገው ነው እንትን ያሉት። ለማንኛውም ዩቱብ አልተዘጋም። ዩቱብ አልተዘጋም። ኢትዮጵያን መስራት ይቻላል። ጉግል አድሰንስ ሞኔታይዝ ከሆናችሁ በኋላ ግን ማለትም እንደ ዩቱብ ህግ አንድ ሺ ሰብስክራይባችሁና አራት ሺ ዋች አወራችሁን ከሞላችሁ በኋላ ሞኔታይዝ የሆናችሁ ሰዎች አይመለከትም። ኦሬዲ ፕሮሰሳችሁን ጨርሳችሁ የጉግል አድሰንስ ወይም የጉግል አካውንት ያላችሁ ሰዎች ኦሬዲ እየተከፈላችሁ ነው። ሶ እናንተን አይመለከትም፣ አታስቡ። አዲስ ለሆነው እንደኔ ጀማሪ ሆናችሁና የጎግል አድሰንስ አካውንት ለመክፈት የምትሞኔታይዛችሁ ዋቻወራችሁ ሞልቶ ለመክፈት እየተጣጣራችሁ ያላችሁ ወይም እየሞክራችሁ ያላችሁ ሰዎች አንዳንዶችን እየተቀበለ ነው። እውነት ነው። አልቀበል ያላቸው አሉ። የጉግል አድሰንስ ፍጹም አቁማልም አንልም፣ አላቆመም አንልም እየተቀበለ ነው ወይም ደግሞ ፍጹም እየተቀበለ ነው ወይም ፍጹም አይቀበልም ማለት አንችልም። ምክንያቱም ግማሾቹን እየተቀበለ ነው፣ ግማሾቹንም እየተቀበላችሁ አይደለም። ስለዚህ በመጀመሪያ ደረጃ በተደጋጋሚ ሞክሩት። በተደጋጋሚ ሞክሩት፣ የተወሰኑትን ሰዎች ሲቀበል እያየን ነውና በተደጋጋሚ ሞክሩት። ሊቀበላችሁ ይችላል። ያልተቀበላችሁ ደግሞ የሆነ ጥያቄ ነበር እና። በቃ ጉግል አድሰንስ ካቆመማ ዩቱብን እናቆም የሚል ጥያቄም እንትብያለው እና ጉግል አድሰንስ ኢትዮጵያን ለይቶ በዓለም ላይ ስንት ዩቱበር አለ? በዓለም ላይ ብዙ ዩቱበር አለ። ስለዚህ ስንት ሀገራትም አለ፣ በዓለም ላይ ስንት ሀገራት አለ? ስለዚህ ኢትዮጵያን ለይቶ የማይቀበልበት ምንም ምክንያት የለም። ምናልባት የሆነ ችግር ካለ እሱን አስተካክለው በቅርቡ ይከፍታ ይቀበሉናል ብዬ አስባለሁ። ለወደፊት አሁን ሞኔታይዝ ለመሆን የሚያስችለንን ሕግ ካሟላን በኋላ ይቀበለናል ወይም የጉግል አካውንት ይኖረናል ብዬ አስባለሁ። እንዳልኳችሁ ቅድም ግማሾቹን እየተቀበለ ነው፣ ከፊሎቹን እየተቀበለ ነው። አንዳንዶቹን አንዳንዶቹን እየተቀበለ አይደለም። በመጀመሪያ ደረጃ ደጋግማችሁ ሞክሩት፣ ይቀበላችኋል አንዳንዶችን አንዳንዶቹ ባይቀበላችሁም እንኳን በቃ ካልተቀበለ ዩቱብ እናቁም የምትሉ ዩቱበሮች አላችሁ፣ አዲስ ጀማሪዎች ማለት ነው። እና አዲስ ጀማሪውንም ገንዘብ እየተቀበለ ያለው የጎግል አካውንት ያላቸውም በጣም ሲደናገጡ ስላየው ነው። እና የጎግል አካውንት ኖሯችሁ ገንዘብ እየተቀበላችሁ ያላችሁ እናንተ በዛው ነው የምትቀበሉት። ምንም አያስጨንቃችሁም። አዲሶቹ ግን እንደነገርኳችሁ ስሩ። ዩቱባችሁን ስሩበት፣ ቪዲዮ ልቀቁ፣ ስሩ። ሲከፈት ይከፈታል ማለት በዓለም ስንት አገራት አለ? ከዛ ሁሉ ገንጥሎ ኢትዮጵያን አልቀበልም የሚለው ምንም ምክንያት ስለሌለ፣ የሆነ ችግር ካለ እንዳልኳችሁ አስተካክሎ በቅርቡ ይቀበልናል ብዬ አስባለሁ ጎግል አድሰንስን። ስለዚህ እናንተ ዩቱባችሁን ስሩ፣ ቪዲዮችሁን ልቀቁ፣ አሪፍ አሪፍ ቪዲዮዎችን ልቀቁ። በቃ ህጉን የጠበቀ ደስ የሚል ለኦዲየንስ የሚመች ቪዲዮ ልቀቁ። እናንተ ስሩ፣ የሆነ ጊዜ ላይ ይከፈታል። እናንተ ሬዲ ሁናችሁ ትገኛላችሁ በቀላሉ ይሄኔ ሞኔታይዝ የመሆኑም እድሉ ይኖራችኋል ማለት ነው። እና ተስፋ አትቁረጡ፣ እንዳልኳችሁ ደግሞ ደጋግማችሁ ሞክሩት፣ ሊቀበላችሁም ይችላል ማለት ነው። እና በቃ እናቁም ቪዲዮ አንሰራም፣ በቃ እናቁም ላላችሁ ስሩ ስሩ ስሩ ስሩ ምክንያቱም ኢትዮጵያ የኢትዮጵያ ዜጋ አገር ውጭም ሆኖ አካውንቱን ኢትዮጵያ ላይ ነው የሚከፍተው። አገር ውጭም ሆነው ብዙ ዩቱበሮች አሉ አይደለም። እነሱ አካውንታቸውን ኢትዮጵያ ከፍተው ነው በዛ መሰረት ብራቸውን የሚያስገቡት የሚያስልኩት ማለት ነው። ኢትዮጵያ ውስጥም ሆነው ደግሞ ኢትዮጵያ ውስጥ ነው በአካውንት ነው ጎግል አድሰንስ እንግዲህ በአካውንት ስለሆነ ብራችን የሚገባልን የሚያስገባልን ስለዚህ እናንተም ስሩ፣ ተስፋ አትቁረጡ። ደጋግማችሁ ሞክሩት። አዲስ ጀማሪዎች ወይም ሞኒታይዝ ለመሆን እንትን ያላችሁ ሰዎች ደጋግማችሁ ሞክሩት። የጉግል አድሰንስ አካውንት ይኖራችኋል። ባይቀበላችሁም ተዘጋጅታችሁ ጠብቁ። የሆነ ጊዜ ይከፈታል። ለዛ ሬዲ ሆናችሁ ትገኛላችሁ። ተስፋ አትቁረጡ። እና ይሄ ነው ያለኝ ምክሬ። ለማንኛውም ቪዲዮ አላመቸኝ ብሎ ስለነበረ ነው እንጂ ትንሽ ግራ ውዝግብግብ የሚል ነገር ነበረ፣ ጥያቄዎች ነበሩ። ስለዚህ ለቪዲዮ ሰርቶ ለማቅረብ ጊዜ አልነበረኝም እና ከዛ አንጻር ነው ኖርማል ቪዲዮዎችን ራሱ እየሰራው አልነበረም። አይታችሁት ከሆነ አራት ቀን ነው ዛሬ ነው የለቀኩት አሁን ከምሰራው ቪዲዮ በፊት ቀደም ላይ ከተወሰነ ከአንድ ሰዓት በፊት የሆነ ቪዲዮ ለቅቄያለሁ። ቪዲዮውን ቀርጬው ቆይቻለሁ ግን ስላላመቸኝ ነው ኤዲት አድርጎ ለመፖሰት፣ ለዛ ነው ዛሬ። ግን ከአንድ ሰዓት በፊት ይሄን ቪዲዮ ከመስራቴ በፊት ከአንድ ሰዓት በፊት ለቅቄያለሁ ማለት ነው። ይሄንም ከቻልኩ አሁን ኤዲት አድርጌ ወይም ኦልሬዲ ኤዲት የሚደረግ ነገር የለም። ያልኳችሁን አሁን እያወራኋችሁ ያለውን ነገር ነው የምፖስትላችሁ። ኤዲት የሚሆን ነገር የለም፣ እንደወረደ ነው የምልክላችሁ። እና ይሄን አይታችሁ እምትጽናኑ ይሆናል ብዬ አስባለው። ይከፈታል በቅርቡ ብዬ ተስፋ አድርጋለሁ። ጎግል አድሰንስ ወይም ይቀበለናል ሚቀበለናል ይከፈታል ሳይሆን ይቀበለናል ብዬ ተስፋ አድርጋለሁ። ይቀበለናልም ደግሞ ምንም ኢትዮጵያን ለይቶ ማይቀበልበት ምንም ምክንያት አለም የለም። በዓለም ላይ ስንት ሀገር አለ፣ በዓለም ላይ ደግሞ ስንት ኢትዮጵያውያኖች አካውንታቸውን በኢትዮጵያ እንትም ብለው መስራት የሚፈልጉ አሉና ይቀበላል ብዬ አስባለሁ። እንግዲህ ጎግል አድሰንስ ፕሊስ ተቀበለን። መልዕክታችን እንደዛ ነው። ለነበረን ቆይታ አመሰግናለሁ። ለማታውቁኝ አልማዝ እባላለሁ። ድምፅ ነው እና ለማታውቁኝ አልማዝ እባላለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እኔ መልሳለሁ ኮሜንት ላይ አሳውቁኝ እመልሳለሁ ማለት ነው። ሰብስክራይብ አረጋችሁኝ፣ ሰዎች ኮሜንት ላይ አሳውቁኝ እመልሳለሁ። እና ምናልባት ማይክም ስለለለኝ እንግዲህ ስልኬ ላይ ቀረብ፣ የኛ ነው የወሰነ ማዋራችሁ ድምጼ ላይ ይሰማ ይችላል። እንግዲህ ፕሊስ ይቅርታ፣ እስከማመቻች ማይኮች ምናምን እስከማመቻች ፕሮፌሽናል የሆነ ቪዲዮ ወደ እናንተ እስከማቀርብ ድረስ ባለ ነገር ነው ማቀርበው። ከኔ ተማሩ ባላችሁ ነገር ልቃቁት። ዩቲዩብ ቀስ እያሉ ፕሮፌሽናል መሆኑ የሚቻለው ቪዲዮች ቆንጆም ሊሆን የሚሆነው ባላችሁ ነገር ስሰሩ ነው። አሁን ባላችሁ ነገር ስሰሩ ነው ወደ ተሻለ ወደ ትልቅ እምትደርሱት እና አመሰግናለሁ። ለሁላችሁም ሰብስክራይብ እንዳይረሳ ላይክ እንዳይረሳ። ሰብስክራይብ አረጋችሁኝ ኮሜንት ላይ ያሳውቁኝ አመልሳለሁ ማለት ነው። ለነበረን ቆይታ ክብሩ ይስፋ እንደና ያለም